እዚህ ለንደን ላይ እግዚአብሔርን ይኸው በማተቤ መላችኋለሁ። የአማራ ልጆች ናቸው፣ ክብር ለእኔ። እንዴት እንዳላችሁ አቃለሁ። እዚህ ሚዲያ ላይ እናንተ ገማችሁ ብዬ አማራን አላስቀይምም። እንደ ማት አውል ኮንትሮሊት የኔ ስሜቴን ኮንትሮል አርጋለሁ። አማራ እንድሰድ ብዬ የምታደርጉኝ ፑሽ አቃለሁ። አልሳደብም፣ በታምር አታገኙም ከኔ አንደበት፣ እንደዚህ ሞቼ ካልሆነ በስተቀር በታምር አታገኙ። ይህንን ነው የምታደርጉት። አብርሃም ምስክሬ ነው። አሁን ፑሽ የምታረጉኝ አማራ ልጆች፣ አማራው እንዳስቀይም ነው። አማራው ስንት መከራ እየከፈለ ነው። አማራው መሬት ላይ ምን እየደረሰበት እንዳለ እርስ በእርሱ በሻጥር እያጋደሉት ስንት ነገር ስንት ታጋ እየጠፋ እንደሆነ አውቃለሁ። ግን እናንተን ለማስደሰት ወይ እናንተን ለአዚዛችሁኝ ያን መሬት ላይ እየከፈለ ያለ አማራ አልሰድመውም። የፈለጋችሁትን አድርጉ። ምን እንደሚከፍል አማራ አውቃለሁ። በማንነቱ ምን እየደረሰበት እንደሆነ አውቃለሁ። እኔ የአማራ እንደማልበላም፣ እናንተ ብሉ። እኔም ሞሽናል ያደርገኛል መናገር አልፈልግም። ግን አንዳንድ ጊዜ የምታደርጉት እዚህ ሚዲያ ላይ አማራ እንዲጠላ የምትሰሩት ስራ እግዚአብሔር የስራችሁ ይስጣችሁ። ምንም ማድረግ አልችልም። እኔ ከአቅሜ በላይ ናችሁ፣ አልችልም። ግን ያልሰልባችሁ እኔ አማራን የመስደብ ሞራል የለኝም መሪ ላይ ምን እየከፈደ የገዛ ጀግናዎቹን በገዛ ጀግናዎቹ እያጡ መከራ እንዳይሰሩ ከፍ እንዳይሉ እያደረጓቸው ነው። ሁሉ በኢንድ ደደ ደደይ ከእግዚአብሔር ዋጋውን ያገኛል። መታችም ሆኖ እንደዚህ የሚያደረጋቸው እዚህ ቁጭ ብላችሁም አማራ እንዲጠላ አማራ ሆናችሁ ምሰሩ ዋጋ ትከፍላላችሁ። እግዚአብሔር ምስክሬ ነው። ዋጋ ትከፍላላችሁ። ፋኖ ብላችሁ አፍዘር ሁላ ዋጋ ትከፍላለን። ህይወትን የተከፈለበት ህይወት ለዚህ ትግል የማይገኙ ሰዎች ተሰውተውበታል። ግን መቼ እንደሚገባችሁ ማወቅ ይከብደኛል። እኔ ማወቅ ይበቃችሁ ነበር እኮ የሞተው አዲስ አበባ ቦሌ ላይ የሞተው ይበቃችሁ ነበር። ግን አትማሩ፣ አትማሩም፣ አትማሩም ቢነገራችሁም አትማ እኔ ትቻችኋለሁ። እኔ እኮ በልጽጌ ያለው እኔ በልጽጌያለሁ አያገባኝም፣ ብዬ ቢኮዝ ስለማትማሩ ከብሉህ ከተማሩ ጀግኖች ለዓለም ብልጽግናን ካስተላለፉ ከዛ ማህበረሰብ መታችሁ፣ ሚዲያውን መጠቀም ካልቻላችሁ፣ እርስ በርስ መስማማት ካልቻላችሁ፣ ምድር ላይ እርስ በርስ ያጋድላችሁ ክሌበር ካልሆናችሁ እኔ ብቻይ ምንም አረገው፣ ነገር ስልልኝ ያለኝ ድል መበልጸግ ነው የሚያዋጣኝ። በልጽጌያለሁ። እኔ አልሆናችሁም፣ አልጠቅማችሁም፣ አቃለሁ ግን አትሊስት እርስ በርሳችሁ ልትባንኑ መቼ ነው? ተሳደብን ተናገርን፣ አትሰቡ። ስለዚህ እኔ ኦፍ ኦፍ ነኝ፣ ከእናንተ ትግል ኦፍ ነኝ፣ አያገባኝም። እንደ ንዶፍ ደይ ማንም ደግሞ መጥቶ ሲጫወትባችሁ እኔም ፑሻርጎ አማራ ሊሰድብ እኔ አላረገው። ሌሎቻችሁ ግን የፈለጋችሁትን አድርጉ። አይዶን ጊበሽት። ግን አንዳንድ ጊዜ እንዴት ሰው ዞር ብሎ ማየት ያቅተዋል? አንገት የተሰራው ዞር ብሎ ለማየት ነው። ምንድን ነው የሚያዋጣኝ? ምንድን ነው የሚጠቅመኝ? ምንድን ነው ሚዲያ ላይ እንዴት እንስራ? ከትግራይ እንኳን አትማሩ። ለዚህ ለአንድ አሌክስ እንኳን እንደነብር ነብር ወጥተው ማንነታቸውን ሲያስከብሩ እናንተ ምንም። ነገ እዮዳብ ይረግጣችኋል። እዮዳቤ ተቁልኩላችሁ ትሄዳላችሁ። ዮዲማኛ ማኛ ከፍ ዝቅ አርጎ ያዋርዳችኋል። ነገዛ ትሄዳላችሁ። ሞጣም ጠርጎ ፋኖን በመርዝ ግደሉ። እናንተ እዛው ናችሁ። ስለዚህ እኔ ምንም አየሁት አየሁት። እኔም አልጠቅማችሁም። ስለዚህ እኔም የሚሰማኝ ስለሌለ ምንድነው ማረ እንኳን ጉራጌ ሆኜ የገዛ ማራውን ተዉ ስላችሁ ስለማሰሙ እኔ ያለኝ እድል መበልጸግ ነው። በልጽጌ ያለሁ በይፋንም ነግር በልጽጌ ያለሁ ዳሴት ነቲንጋ ከአንዱ ማውራት አልፈልግም ነበር። ይሄን ነገር አንዳንድ ጊዜ ለምን አፌ ውስጥ እንደሚመጣ ላቅ ቢካዝ አማራ ሲነካ ኢሞሽናል ስለሚያደርገኝ ማውራት አልፈልግም። ቢካዝ እዚህ አሉ ለንደን ላይ መከራቸውን የሚከፍሉ ከፍ ዝቅ ይላል። እኛ ታግለን ምን ለውጦ ይኖራል ብለው ስራቸውን ትተው ደም ይተፉ ለዚህ ትግል አሉ፣ ለንደን ላይ ስለማያቸው ነው። አያገባኝም ብዬ ተቀምጫለሁ። አያገባኝም፣ ግን አንዳንዴ ያስችላችሁ ተቆበል እኮ አስራ ሁለት ዓመት ያደረኩትን ባንዲራ ከግንባር ያስነሳችሁ ነው። እዚህ ሚዲያ ላይ ያለህ በጭ ማለት ነው። በጣም እለኛ ነኝ እኔ እኔን የሚገዛኝ ፍቅር ብቻ ነው። በጣም እለኛ ነኝ። ጨዋ አማራ ምን እንደሚያወራ አውቃለሁ። የአማራን ስብዕና ጠንቅቄ አውቃለሁ። እናንተ ቲክቶክ ላይ ያላችሁ በባለጊዎች ተነስቼ አማራን እንድሳደብ አታገኝ። በርቻ የማይሆን ነገር ስትሰራ ለልጅ ልጅ ይተላለፋል። በርቻት ስሩ ብሎ ነው ያሳደገኝ አባቴ፣ እናቴ ተቆንጥጬ ነው ያደግኩት። ገባችሁ? ስለዚህ ብልጽግና ነኝ ስልም ብልጽግና ነኝ ቢኮዝ፣ አንዳንድ ጊዜ ጥግ አለው ልክ አለው። እኔ ምን የምትለፈልፉ የምሰማችሁ፣ እኔ እኮ የአዲስ አበባ ልጅ ነኝ። አንተ ኮመንት ስለጻፍክ ምናደድ እኔ አንተ ኮመንት ስለጻፍ የማዳምጥ የሚመስልና ደሞ የምትቸከችከው በደብ ደብዳቤ ጻፍ እንሰማህ። እኔ መስሚያ የጥጥ እኮ የሆንኩ ሰው ነው። እኔ ስለ ሰው ልጅ ፍቅር ነው ማለቅ ሰው። እኔ ውስጥ የሚሰማኝ ነገር ሲኖር ነው ማለቅ ሰው። ያ ስሜት ምንድነው? የሰው ፍቅር የማኅበረሰቡን ስብና ካወቅ፣ ማን እንደሆነ ካወቅ ሰው ሲጫወትበት ስታይ ውስጥ ያለው ፍቅር ነው የሚያስለቅስ። እናንተ በምትጽፉ ኮመንት እንኳን ልናድድ። በጣም ነው የምስቅባችሁ ጭንቅላታችሁ ምን ያህል ደንቆሮ እንደሆነ አይቼ ነው ማልፋችሁ እንጂ እኔ እኔ ላይ እኮ እኔን ለማስጠላት እነ ዮዳ ብረዳ ላይ ተቀን ይሰራሉ። እኔ ጀርመን ያለችው ማነው ያቺ ማነው ነው ስማ ስማን አላውቀውም። ሄለንሾ ነው ሄለንሾ የምትባል ደንቆሮ የፃን ልጅ የት ሀገር እንደሆነ ምንድን ያለችው ሀረር ነው። የት ሀገር ነው? ሆኖ የሰራውን አውጥታ እሷን የሰደብኩትን እዮዳ ቆርጦ የዴዚንና አሰደበቻት ብሎ አውጥቶ የዴዚ ና እንደንቆሮ አይደለችም አንተ እንዳልከው ጉራጌ ናት ብላ አውጥታል። ጉራጌም ትሁን አማራም ትሁን ጉራጌም አማራም ለእኔ ለሴም ስብህና ነው ያለው ብዬ ነው የማምነው። የአማራ እናት በርቻ የምታቅ የአማራ አባቶች በርቸም ያውቁ ናቸው። የሰው ስብዕና ያላቸው ለዚህ ነው ዘረኝነት ውስጥ ጠልቀው መግባት ያቃታቸው የአማራ ልጆች። ቢኮዝ ስብዕናቸው የተሰሩበት ቀላል ነገር አይደለም። በአንዴ ዘለው ዘረኝነት ውስጥ ገብተው አንድ መሆን ያቃታቸው አማራ ሲሰራ ከስር ስብዕናው ከባድ ስለሆነ ነው። በአንዴ መውረድ አቅቷቸው ነው ይሄ ሁሉ ችግር ውስጥ የገቡት እንጂ ስብዕናው ከባድ ባይሆን ኖሮ ዘረኝነት ምንም ለነሱ አይከብድም ነበር። ምንም እማያለያያቸው ስለሌለ፣ ስለዚህ ጉራጌም ሆነች አንተ እንደምትላት አማራ የዴዚናት የሚጠቅማትን ምክር ነው የመከርኳት። እኔን ልታስጠላ በሃይማኖት በምናምን የምናገረውን ብታቀናብር የኢትዮጵያ ውስጥ የኢትዮጵያ እኔ ያለ ምክንያት ሙሉ የኢትዮጵያ ከዳር እስከ ዳር ከጥግ እስከ ጥግ አራቱ ማዕዘን ሄጄ የሚጠላኝ አላገኝም። ምክንያታዊ እንደሆን ጠንቅቃቃሉ ኦርቶዶክስ እንዲተናገረች ሄዴ ዚንዳን ኤቭሪዴ ለጥፍ አዶን ጊበሽት እንዳንተ አይነት አጋስስ የሰው በሰው ጥላቻ የሰከረ ደንቆሮ፣ እኔ አንተ ምንም ነገር ስለኔ ስታወራ ብትል ጉዳይ አይደለም። ገባ በልጅቷን ጭንቅላቷን እንዳትነካ ራሷን እንዳታጠፋ ልቀቂያት ብያታለሁ ከገባት ትልቀቃት ካልገባን ለምን ተያይዘው ገደል አይገቡም ምን አገባኝ እኔ የኔ ሃላፊነት መናገር ነው የኔ ሀላፊነት በምን እንደተወጣሁት ልጄን እንድታቅ ነው ልቀቂያት ነው ያልኳት ሴት አለቅም ካለች ምን አገባኝ እኔ በእሷ ልጅ እንደፈለገች ታርጋት እኔ ሀላፊነት እንደሚሰማት እናት መሆን ያለበትን እነግርሃታለሁ። አንተ ከዚህ ከዛ እያበለጠፍ እኔ ጉዳይ አይደለም። ደግ አደረገ። ገንዘቧንም ከወደደው እሰ የትኛው የሚለን እርነቷን ነው ገንዘቧን ነው? ወደዚህ የሚወዳት ምናምን አንተ የምታሰበው፣ እሱ በገንዘብ ስለሰከራችሁ በገንዘብ ስለሰከራችሁ ደግ አረገ። በምንም ይውደዳት፣ በምንም ልጅቷ ወደዋለች። ዋናው ኢማጂኔሽን ልጅቷ ወደዋለች። ስለዚህ እናቷንም ማትሰማም እኛንም ማትሰማም መስማጥጥ ነው። ትናንት አያችሁ አይደለ አብሮ ተያይዘው እንትና ቤ መተው አትሰማም፣ አትሰማም ወደዋለች። እኔ በመክራት ነገርኳችሁ፣ የሚፈልጉትን ስጧቸው። ልጄ አውትሳይድ ዩኒቨርሲቲ አትሂጂ፣ እዛ ብትሄጂ ላይፍ ይከብድሻል፣ እዚሁኛ አልኳት። ኖ ማሚ ማሚሞች እገኛሉ አንድ ለቀኳት፣ ሄደች ስድስት ወር ሰዓት ሞላ። እኔ እናቷ ለምንደከለከልኳት አወቀችው። ሄዳ እዚህ ልብሷ ታጥባሏት፣ በ18 ዓመቷን ፀጉሯን አጥቤ ነው ልጄ፣ ነው ያሳደግኳት። መቀመጫ የገዛውት ለሷ ነው፣ አስቀምጬ ፀጉሯን በ15 ቀን አንዴ ቂቤ ቀብቼ ነው ያሳደግኳት። ልጄ እምቢያለች፣ ዩኒቨርሲቲ ልግባ ብላ እምቢያለች። እዚህ አለ ኮርሱ እዚሁ ሰጂኑ አለች። ተውኳት፣ አየችው ሄዳ። የእናት ቤትና የራስ ቤት አንድ አይደለም። ከላዩ ተያምኑ ሁሉን ነገር ራሷ ማድረግ ስትችል አሃ ለውጡን ሲያቁት ራሳቸው አድሜን ያደርጋሉ። ግን የዛኔ ቢ ብለ በስለቃት ው ብላ ፖሊስ ጠርታ ነው የምትወጣው። ስለዚህ ልጅን በግድ ወይ ለገንዘብ ይውደዳት እናንተ እንደምኑ ለፈለገ ነገር ይውደዳት እሱን አምላክ ነው የሚያውቀው። ግን ወደዋለች ትሄና ራሷ ፋይንዳው ስታደርግ አንድ ዓመትም ትሆን ሁለት ዓመትም ቆይ ለትዳር ካልሆናት ልጅቷ ጭንቅላት አላት ራሷ ነው ብላ የራሷን ኑሮ መኖሪያ ጊዜ ነው፣ የራሷን ቤት ይዛ መኖሪያ ጊዜ ነው። እናቷ ቤት የምትቀመጥበት ሰዓት አይደለ፣ ትልቀቃት። ልጁንም ወደደችው አልወደደችውም፣ ደዚህ የራሷን ህይወት መኖሪያ ሰዓት ነው ዳሴት